ላከመስራት ዲያቆናት እንግዲህ እዚህ የሰበሰባችሁ ህዝበ ክርስቲያን አሁን ቀጥታ የምንሄደው ወደ ትምህርቱ እንሄዳለን። ትምህርቱን የሚሰጡን አባታችን ነውቀስስፋ ናቸው። እንግዲህ ለሳቸው የሚናገሩበትን አንደበት ለእኛም ደግሞ የምንሰማበትን አስተዋይ ሰሚ ጆሮ ልቦና ያክልን በስመ አባቶች ወንድሞች፣ ዳምናት ህዝበ ክርስቲያን ሁላችሁም እንኳን ለዚህ ጭ ቀን ሰዓት አደረሳችሁ አደረሰ። የእግዚአብሔር ስም የተከበረና የተመሰገነ ይሁን፣ አሜን። የእናታችን ቅድስት ድንግል ማርያም በዚህ ጭ ቀን ኪዳኗን ከልጇ ጋር ቃል የተገባባችበት ትልቅ ቀን ነው። ይህንንም ቀን በማሰብ ዛሬ በማሕሌቱ ጠዋት በቅዳሴውም አባቶቻችን ሲባርኩም በቅዳሴውም እንደዚሁ እግዚአብሔር አምላክ ሲመለክ ሲቀደስ ሲሰለስ ውሏልና ብዙ ደቂቃን ፍጅን ባለችን ሰዓትና ደቂቃ ግን አንድ ቃል ብቻ ተናግረን እንሄዳለን። በዛሬው ቀን የመቤታችን በዓል የሚታሰብበትና የአብይ ጾም ታላቁን ጾም የምንጀምርበት ዕለት ሳምንት ነው። ዛሬ ዕለቱ ዘወረደ ብላ ቤተ ክርስቲያናችን የምትጠራው የመጀመሪያው ሳምንት ነው። ነገ ምን ይጀምራል? እና ጾሙ ይጀምራል። እና ይህንን ሳምንት ስትጀምር ቤተክርስቲያን ዘውረደ ብላ እስከ ውሳና ድረስ ስምንት ሳምንታትን ስርዓት ሰርታ በቅዱስ ያሬድ ዜማና ድርሰት ድጓው እንዲሁም በአባ ጊዮርጊስ ዘጋ ስጫ ይህንን አርባ ቀን የሚታሰብበት ጾመ ክርስቶስ ብለን የምንጠራው ነው። በዚህ በዘውረደ ግን ስንነሳ ቅድስት፣ ምኩራብ፣ መጻጉዕና ደብረ ዘይት ድረስ ስንት? አምስት ሳምንታት አሉ። ስንት ሳምንታት አሉ? አምስት ሳምንታት። በዚህ በአምስቱ ሳምንታት ውስጥ ቀጥሎ ያለው ስድስተኛው ሳምንት ምን እንለዋለን? ገብረሄር እንላለን። ሰባተኛው ምንድን ነው? ኒቆዲሞስ አለ። ስድስት ሳምንት አለ ሰባት ሳምንት ነው አሁን ቤተክርስቲያናችን አባቶቻችን ይህንን ቀን ሲተረጉሙት ከዘወረደ እስከ ደብረ ዘይት ያሉት የአምስቱ ሳምንታት የብሉያትን ዘመን የምንዘክርበት ትምህርታቱን በዛ ሳምንታት የሚነሳበት የሚወሳበት ነው ብላ ቤተክርስቲያን ስርዓት ሰርታ ታስቀምጣለች ይላል። በእነዚህ ሳምንታት ውስጥ ሲታይ አምስቱ ሳምንት በብሉይ ዘመን የነበረው የአምስት ሺህ አምስት መቶ ዘመን ሚስጥር ምሳሌ ነው ብላ ነው ቤተክርስቲያን የምትተረጉመው። ሁለተኛው ደግሞ ያለው ኒቆዲሞስ ነው ወይም በአቆጣጠር ይቅርታ ገብርኤልን ማለት ነው ስድስተኛውን ሳምንት ማለት ነው። እሱኛው ሁለተኛው ክፍል ብላ ታስቀምጣለች። ሶስተኛ ክፍል ብላ የምታስቀምጠው ደግሞ ማንን ነው? ኒቆዲሞስን ነው። ስንተኛው ሳምንት? ሰባተኛው ሳምንት ማለት። ሰባቱ ሳምንታት ለስንት ትከፍሏለች ቤተክርስቲያን? ለሶስት ማለት ነው። የመጀመሪያው አምስቱ ሳምንት ከዛሬ ጀምሮ እስከ እኩለ ጾም ደብረ ዘይት ብላ በምትጠራው ድረስ በዚህ በሳምንታት ውስጥ የቡዳያትን ታስባለች በቡዴ ስልዳን የተፈጸሙት ታምራቶች ወይም ትምህርቶች ወይም ተግባራቶች ይዘከራሉ ይነገራሉ። በዚህ በአምስቱ ሳምንታት ውስጥ የሚወሱትን ቤተ ክርስቲያን በአብ በወልድ በመንፈስ ቅዱስ ከፋፍላ ሚስጥሩን ታራቅቃለች ይላሉ አባቶች እንደሚያስቀምጡት ይህንን ሳምንት ወይም የአምስቱን ሳምንት በአብ መስላ ታስተምራለች። አብ የተመሰለበት የብሉያትን ዘመን ይነሳል። በነዚህ በአምስቱን ሳምንት ከቅዱስ ያሬድ የዜማ ድርሰቶች ውስጥ ግዕዝ፣ ዕዝል፣ አራራይ ብላ በከፈለች ውስጥ በግዕዝ ዜማ ቅዳሴው ስታዜም፣ ስታመልክ፣ ስትወድስ ሳምንታቱን ትፈጃለች። ስንቱን ሳምንት አምስቱን ሳምንት ናችሁ። አምስቱን ሳምንት በግዕዝ ይቀደሳል። የአብ ምሳሌ ሆኖ የ5500 ዘመን እንዲታሰብ የሚደረግበት ነው። ሁለተኛው ደግሞ ማንነዋለ ገብር ኄር ነው። ገብር ኄር፣ ታማኝ፣ በጎ ቅን አገልጋይ የተባለበት ነው። በጎነት በንግድ የሚመጣ ታማኝነት በንግድ የሚገለጽ የሚተረፍበት በልፋት የሚመጣ ስለሆነ ተወጥቶ ተወርዶ ተነፍቶ የሚገኙት ተግባራቶች በሙሉ በገብርሄር የሚመጣው ያ ገብርሄር ገብረ ምመን ገብረ አካይ ተብሎ የተጠሩት የሶስቱ ታማኝ አገልጋይ ተብሎ ማነው እንዲለኝ የተሰጠው የመክሊትን አትርፎ ያመጡትና ቀብሮ ደግሞ ሐኬተኛ የተባለ የተነሳበት ትምህርት ነው። በዚህም ምለት ያለው ሁለተኛውን ክፍል ስታስቀምጥ ወይም በሳምንታቱ ስድስተኛው ሲነሳ ይህንንም ሳምንት በምን ይሰየማል? በክርስቶስ ይሰየማል። ክርስቶስ ታማኝ ነው። ታማኝነቱ አትርፎ ወጥቶ ወርዶ ነጋዴ እንደሚያተርፍ እሱም እንደዚሁ ከሰማያት ወርዶ ወደ ምድር መጥቶ የለፋውን የልፋቱን ዋጋ ያገኘበት የልፋቱን ዋጋ ይዘከረበት በልፋት ውስጥ እኛ እንድንገኝ ያደረገበት ነው። ስለዚህ ይህንን ገብርኤል የተገኘበትን ታምር ወይም ሐሳብ ሲነሳ ትምህርቶቹ በሙሉ የሚሄደው በዚህኛውም ደግሞ የመጀመሪያው በግዝ ቀጥሎ ደግሞ በሚሰየማል በእዝን ዜማ ይቀደሳል ማለት ነው የትኛው ሳምንት ስድስተኛው ሳምንት ወይም ገብር ኄር ብለን የምንጠራው ገብር ኄር ደግሞ በማን ይሰየማል በእዝን ከሆነ በክርስቶስ ተሰይሞ ወይም ምሳሌ ተነስቶ ይሄዳል ማለት ሶስተኛው ሳምንት ወይም ደግሞ ሰባተኛው የምትለው ቤተክርስቲያን የትኛው ነው ኒኮዲሞስን ነው ኒቆዲሞስ፣ የመጨረሻው ነው። ኒቆዲሞስ በመንፈስ ቅዱስ ተመስሎ ትምህርቶች የሚሰጥበት ነው። ሰው ዳግምኛ ካልተወለደ መስጠቀር ወደ እናቱ ማህፀን እንዴት ይወለዳል እያለ የተናገረበት ያ እሱ አይደለም። በውኃና በመንፈስ ቅዱስ ይወለዳል። ያኔ ድጋሚ ሲወለድ የማን ልጅ ይባላላለ? የእግዚአብሔር ልጅ እንባላለን። በአርባ በሰማንያ ቀን እኛ ሁላችንም እናደርጋለን እንጠመቃለን ተጠምቀናል። የመጀመሪያ ከወላጆቻችን ሁለተኛው ከማ ከእግዚአብሔር ልጅነት እናገኛለን። ይህንን ትምህርት የምናስብበት አብይ ጾምን አብይ ተብሎ እንዲነሳ ሰባቱን ሳምንት ቤተ ክርስቲያን እንደዚህ አራቃ አመሳጣ የምታሄድበት ነው። ነገር ግን በዚህ ውስጥ ደግሞ በአራ ላይ ቅዳሴ ወይም ዜማ የዚህን ሳምንት ትቀድሰዋለች ማለት ነው። ስለዚህ በግዝ በህዝን በአራ ላይ ስትቀድስ በአብ፣ በወንድ፣ በመንፈስ ቅዱስ ምን ብላነው? መስላ ስላሴ ስንት ናቸው? አንድ ሶስትም ናቸው ተብሏል። እና ስለዚህ በአንድ አብይ ጾም ውስጥ ሶስቱን ሳምንት ከፍላ ስምንቱን ሳምንት በታትና እያንዳንዱን አራቃ የምታስተምረን ማነች ቤተ ክርስቲያን። ዛሬ ምን ብለን እንጀምራለን? አለ ዘወረደ ብላ ትናገረዋለች። ዘወረደ የተባለው የወረደው ምንድን ነው የተገኘውስ ምንድን ነው? ከተባለ በዚህ ሳምንት አራት ነገሮችን የወረደበት ይነሳል። አንደኛ፣ ከተባለ ከሰማያት ሰማያት የወረደው ማን ነው? ክርስቶስን እናስባለን። ከሱ በፊት ግን ከሰማይ የወረደው የምንለው ከገነት ቦታ ከክብሩ ቦታ ተዋርዶ የወረደው ደግሞ ማነው? አዳም ነው። አዳም ምን ተብሏልና ዕፀ በለስን እንዳት እንዳትበላ እፀበለስን በመላ ጊዜ ሞት ሞት ሞት አለ ሲባል እፀበለስን ሳይበላ ሰባት አመት ከአንድ ወር ከአስራ ሰባት ቀን ተቀምጦ ነበር በገነት ይላል ነገር ግን እፀበለስን በልቶ ያንን ከገነት የወጣውን ክብሩን የወረደበትን ቤተ ክርስቲያን ይህን ሳምንት ወረደ ስትል የወረደውንም ከሰማይ አዳም ከገነት ወረደ ሁለተኛው ሲወረደው ከተባለ ለአዳም የገባውን ተስፋ ቃል ኪዳን ከእሱ ጋር ቃል የተመሰረቱትን የምሕረት ቃል ኪዳኑን እንዲቀበል የተሰጠው እንዲፈጸም ክርስቶስ ከሰማያት ወርዶ ከእመቤታችን ቅድስት ድንግል ማርያም ምን ሆኖ ተወለደ ይላል። ሁለተኛው ይነር። ሶስተኛው የወረደው ደግሞ ስለኛ በደል፣ ስለኛ ኃጢአት፣ ስለኛ መርገም የሆኑትን ነገሮች እንዲፈጸም እኛ በእኛ ኃጢአት የሆነ እሱ ኃጢአት ኖሮበት አለም ክብር ይዋ ግን የእኛን በደል ይቅር ሊል በእንጨት መስቀል በአራት ማዕዘን በተሳቀበትምሳቀሉት ምን ሆነ ነው የሚለው ተሰቀለ ነው። ስለዚህ የተሰቀለው ያ መስቀል በእስራኤላውያን ወገን የነበረበት ተቀምጦ ይኖር የጽርቅን የምሕረትን የአለኝታ የአርማ የምልክትን ዋና መሰረት የሆነው መስቀላችን ፋርሶች ማርከው ወስደውት ነበር። ስለዚህ ቤተክርስቲያን ይህንን ሳምንት ምን ትለዋለች? መስከል ከኢየሩሳሌም ወደ ፓርስ ምን ሆነ ወረደ ተሰደደ ተወሰደ ተማረከ ብላ ትናገራለች አራተኛው አራተኛውና የመጨረሻው ደግሞ የሰው ልጅ በኃጢአት በፍዳ በኩነኔ ስጋው ወደም ወረደ መቃብር የሚወርድበት ነፍሱ ወደ ሲሆን የሚወርድበት ነው ብላ ታስተምራለች ስለ ስድስት ነገር ስለ አራት ነገር ሁለተኛው ክርስቶስ፣ ሦስተኛው መስቀል፣ አራተኛው ነው የመጨረሻው ነው ምንድን ነው? የእኛ ስጋ። እኛ በኃጢአታችን በበደላችን በክፋታችን ያንን መርገም የምናገኝበት ወይም ደግሞ ያንን የተቀበልነው ወደ ሲሆን ስጋችን ነፍሳችን ስንሄድ ስጋችን ወደ መቃብር ይገባል። ነገር ግን አራቱም የወረዱበት ቢሆን ተመልሰው ወጥተዋል። አዳም ወደ ቀደመ ቦታ ተመልሷል ክርስቶስ ከሰማያት ሰማያት ወረደ በዚሁ ቀረ እንዲ አልቀረ ማለ በሙታን ከተነሳ በኋላ በአርባኛው ቀን በቢታንያ ቦታ ምን ብሏል ወደ ሰማያት አድርጓልና መስቀል እንደዚሁም በ612 ዓመተ ምሕረት ላይ ከፋርሱ ተመልሰው በሕርቃል በተባለ ንጉሥ አማካኝነት በዛሬዋ ይህን ሳምንት ስንሰይመው ዘወረደ ወይም ጾመ ሕርቃል ወይም ሙሰን እያለች ቤተ ክርስቲያን ትጠራዋለች። ስለዚህ ሕርቃል ብላ የምትጠራው ይህን ሳምንት ይህ ንጉሥ ከፋርስ መልሶ ወደ የምንመለሰት ወደ ኢየሩሳሌም መስቀሉ ተመለሰ ይላል። የሰው ልጅ ነፍስ ክርስቶስ በመስቀል ላይ ተሰቅሎ ስጋውን ቆርሶ ደሙን አፍሶ ስጋዬን ብሉ ጠጡ ብሎ የሰጠንን እኛ ለህይወት ለቅድስና ለመንግስተ ሰማያት መታተሚያ ቁልፍ የምንቀበለው ስንቀበር ስንወስ በዚህ ችለት የቆረበው በዚህ ችለት ስጋና ደም በርቶ ጠጥቶ የሚሄደው በአብ በወልድ በመንፈስ ቅዱስ የሚያምነው በእመቤታችን፣ በቅዱሳን በጻድቃን በሰማዕታት በሐዋርያት በቅዱሳን መላእክት አማላጅነት አምኖ የሚመላለስ ሁሉ ከሙታን ተለይቶ ሲነሳ ልክ እንደዛው እንደሆነ እኛ ነፍሳችን ድጋሜ ትነሳለች። ከሲሆን፣ ይወጣል ከመቃብር ይነሳል፣ ወደ መንግሥተ ሰማያት ወደ ቀደመ ቦታችን ምን እንላለን? እንነሳለን። ወረደ ብቻ ሳይሆን ምን ብላ ታስተምራለች? ተነሳ፣ ወጣ፣ አረገ ብላ ትናገራለች። ስለዚህ ይህንን ሳምንት ስታነሳ ቤተ ክርስቲያን በእነዚህ ሳምንታት ውስጥ የሚነሱት በእያንዳንዱ ሰባቱን ሳምንት ስታስቀምጥ አዳም እጸ በለስን እንዳትበላ ሲባል ሳይበላ የኖረበት ሰባት ዓመት ሰባት ፍጹም ስለነበር ነው ይላል። እንዲሁም ደግሞ ጸበለስን አለመብላት ብቻ አይደለም፣ ጸበለስን ከበላ በኋላ ክርስቶስ እግዚአብሔር አምላክ አዳም አዳም እያለ ሲጠራው አዳም ተደበቅኩ ብሎ በቀጠላማዎቹ መካከል ተደብቆ ነበር። ሶስቴ ከተጠራ በኋላ አቤት ጌታ ወይ ጠራኝ እግዚአብሔር ወይ ብሎ አዳም ብቅ ሲል አዳም ሰውነቱ ላይ ትፍረት ተሰምቶት ሰባት ቅጠሎችን ቀንጥፎ ሰውነቱ ላይ አገልግሎ ነበር ይላል። ስንት ቅጠሎች ስንት ቅጠሎች አሉ? ሰባት ቅጠሎች ማለት በእነዚህ ሰባት ቅጠሎች አገልግሎ ወጣ። የተለበክበት እ አንድ ዓመትን አውጥቶ ማን ይናገራሉ? አዳሚውን አዚህ ሰው ነው ብለው መናገር አይችሉም። ቅጠሎች ይችላሉ። ነገር ግን ያንን ነገር መናገር እንደሚችሉ እያወቀን ወይም አይናገሩም እንኳ እንዳይባል በለተ ሕፃናትን ዝም አስብ ሽማግሌዎችን ዝም አስብሎ እስራኤል እኮ የተንቀጠቀጠች ነው ሲል እነዚህ ህጻናትና ሽማግሌዎች ባያመሰግኑኝ ማን ያመሰግናኝ ያለ ድንጋዮች ያመሰግኑኛል የቢታንያትን ድንጋይ ተነስቶ ሆሳና ዕለት ምን ብሏል አሁን አድን አሁን ማርያም ሲናገሩ አይተናል ስለዚህ ይህንን ነገር ሲናገር ነው ሰባት ቅጠል ለብሶ ወጣ ይላል በዛሬውም ቀን ሰባቱ ኪዳናት ብላ ወይም የምሕረት ቃል ኪዳን ሲባል ከአዳም ጀምሮ እስከ እመቤታችን የምሕረት ቃል ኪዳን ሲቆጠር እመቤታችን ከክርስቶስ ጋር ቃል የገባለት ምሕረትን ይቅርታን፣ የሚሰጥበት ስምሽን ወይም ስሜን አንስቶ የሚዘክር የሚዘክር ይቻለም የሚያምን ምሕረት፣ ድህነት፣ ይቅርታ እንደሚገባበት ለዛሬዋ ቀን ምን የገባበት ነው። ክርስቶስ ከእመቤታችን ቃል ኪዳን የገባበት ቀን። ስለዚህ ይህንንም ስንቆጥር ከአዳም ጀምሮ እስከ እመቤታችን ሰባት ቃል ኪዳኖች ነበሩ ይላል። ስንት ቃል ኪዳኖች? ሰባት ቃል ኪዳኖች። እመቤታችን ስንተኛው ቃል ኪዳን ታተመ? ሰባተኛው ላይ። ከእመቤታችን ሰባተኛው ቃል ኪዳን ከታተመ በኋላ ሌላ ታምር ወይም ሌላ ቃል ኪዳን የለም። የእመቤታችን ቃል ኪዳን የመጨረሻው ስለነበረ በእመቤታችን ቃል ኪዳን ከእሷ የተወለደው ማን ስጋና ደምን አፍሶ ቆርሶ የሰጠን ስጋዬን ብሉ ደሜን ጠጡ ብሎ ያደለን አምላካችን የምናስብበት ስለሆነ የቀደሙት አባቶች የቀደሙት እናቶች ብዙ ልጆች ወልደዋል። የተወለዱት በሙሉ ግን ዓለምን ሊያድኑ አልቻለም። አብርሃም ልጆች ወልደዋል። አዳምም ወልዷል፣ ዳዊትም ወልዷል፣ ሙሴም እያንዳንዱ የተወለዱትንም የወለዱትንም ብንቆጥር እነሱ ዓለምን ሊያድኑ ግን አልቻሉ። ዓለምን ያዳነው ግን ማነው? የዓለም መድኃኒት ማነው? ክርስቶስ ዓለምን ለማዳን ስጋውን ቆርሶ ደሙን አፍስሶ የሰጠ ነው። ዓለምን ለማዳን እንደዚህ የተገለጸበት አምላካችን ዓለምን አዳነ ካለ ዓለምን የሚያድነውን የወለደችው የዓለም ሁሉ እናት ነችና ስትል ቤተክርስቲያን አስረግጣ ትናገራለች። የዓለም መድኃኒት ክርስቶስ ከሆነ የዓለም ሁሉ እናት ማነች? ነው፣ እመቤታችን ቅዱስ ድንግል ማርያም ነች። ከኔ ጋር ናቸው አለ። እንደምን አደራችሁ። ጨርሰናል። እንኳን አደረሳችሁ። እናት ደግሞ ነው። ስለዚህ በዚች እለት ቃል ኪዳን የሚነሳው በኋላ አባታችን ብዙ አሁኑ ደና ሶ ስለሰፊው እያንዳንዱን ቃል ኪዳን ስለመቤታችን ውራቄ ሰጥተው አስተምሮ እንሄዳለን። እኛ አብይ ጾምን እንነካፋው ብለን መታሰብ ስላለበት እመቤታችንን ግን የአምላክ እናት ስትሆን እመቤታችን ክርስቶስ መጥቶ በዛሬዋ ቀን ቃል ኪዳንስ ይገባለት ለዛሬዋ ቀን መቃብሩ ጋ ሂጄ፣ የልጄን መቃብር ልጎብኝ ብላ በተቃረበች ሰዓት ክርስቶስ ተገልጾ ቃል የገባላት ዕለት ስለሆነ በዛሬዋ ቀን ለበላዔ ሰብእ ምዕረትን የሰጠች ማነች? መሬታችን ስሟን ሰምቶ በላይ ሰብ የተባለ ሰባ ስምንት ነፍስን የበላል፣ ሰባ ስምንት ነፍስን የገደለ፣ ሰባ ስምንት ነፍስን እንደዛ ሰቃይቶ ገብሎ የጣለ ሰው ሰለማርያም ሲባል ሲለመን እራፊ ፍኝ ትንሽዬ ጠብታ ምታክል ለዛ ለማኝ ምን የሰጠ ነው ውሃን የሰጠ በሞተ ሰዓት ሰይጣን ደረቱን ነፍሶ ቀና ብሎ ወደ ሲሆን ወስጋለሁ ሲል ግን መቤታችን ጥሏን አጠልታ ምን ያደረገችው፣ እንደ ጽድቅ ተቆጥሮለት የተነሳበት ነው። በላይ ሰብ ሰባስምንት ነፍስ ገደለ እንላለን። እኛ በአጢአት ስንት ገለነ? እኛ በክፋት ስንት ገለነ? እኛ በሸረኝነት በተንኮል በቂ በበደል ስንት ነፍሳትን ገለነ? እንደው ከበላይ ሰብ አይለጥ ነው ያንሳል እንዴ ከበላይ ሰብ የበላይ ሰብ ተቆጥሮ ስንት ተባለ ሰባ ስምንት የተባለ የኛ ተቆጥሮ ያልቃል። ከሰባ ስምንት በላይ ለቁጥር የሚያዳግት ገዳዮች እንደሆን እንችላለን። ነገር ግን ይህንን ሁሉ ይቅር የሚያስብል ለእኛ ምን ሰጥቶናል? ንስሐ ሰጥቶናል። ማርቆስ ወንጌል ምዕራፍ ዘጠኝ ላይ ሲናገር ምንድን ነው ያለው? በእናንተ ወይም በውስጣችሁ ጨው ይኑርባቸዋል? በምናችሁ በውስጣችሁ ምን ይኑር? ጨው ይኑርባችሁ ብሎ ጨው የተባለው የመጀመሪያው ማን ነው ከተባለ ጌታችን አምላካችን ላይታችን ኢየሱስ ክርስቶስ ነው። ጨው የተባለው ሁለተኛው እናቱ ቅዱስ ድንግል ማርያምና በቅዱሳን ውስጥ ያሉ የሚጠሩት ቅዱሳን ጻድቃንን ሰማዕታትን ማለት ነው። ጨው የተባለው ሶስተኛው ካህናት አባቶችን ነው። በክህነት ንስሐ ተቀብለው ይፍታ ይላሉና ጨው የተባለው አራተኛው እና የመጨረሻው እናንተ ምዕመናን ነው። አንዱ ለአንዱ ጨው ሆኖ ሟምቶ ሊኖር ይገባልና ካህናት ለልሳቢዎቻቸው እንደዚሁ ሟምቶ ለእነሱ ይኖራሉ። ቅዱሳን ጻድቃን ሰማዕታት፣ እናቱ ቅድስት ድንግል ማርያም በሙሉ ምንሏልና እያንዳንዳቸው በጠቅላላ በምህረት በይቅርታ በእያንዳንዱ ነገሮቹና የተገኘበት ነው ምህረትን ይቅርታለመሆን ለመሆን ሟምጦ ለሌሎቹ አሳይተዋል። ክርስቶስ ጨው ሟምጦ ምግብ መጣፈጥ እንደሚሆን ሁሉ ክርስቶስ ስለበደላችን ደቀቀ አርነ እንደሚለው ትንቢተ ኢሳይያስ 53 ላይ ስታ ስለበደላችን ምና ደቀቀ አር ስለእኛ ሲል ደቆ ስለእኛ ሲል መከራ ተቀብሎ ስለኛ ሲል እንግልትን ወስዶ ስለኛ ሲል ህማማትን ሁሉ ፈጽሞ ምን ያደረገበት ነው? እንደ ጨው የሟሟበት ለእኛ መጣፈጫ ነው። ጨው ግን ምንድን ነው ብንባል፣ ሁላችን ብናወራ ለምንበላው ምግብ ዋና መሰረት ምን ያደርገዋልና፣ ምን ያደርገዋልና እንደ ጨው የጣፈጠው ስጋውና ደሙን ቆርሶ ያደረን ማን ነው? ማን ነው? እንደ ጨው የሚጣፍጠውን ንስሐን ያደረን ማን ነው? እንደ ጨው የሆኑልን የሟሙልን ቅዱሳን፣ ጻድቃን፣ ሰማዕታት፣ ነቢያት ሁሉም ናቸው። እንደ ጨው እኛ ቀልጠን ለሌሎቹ ልንወድ ደግሞ ይገባልና ስትል መጽሐፏን ቤተ ክርስቲያን አራቃ አባቶቻችን በደንብ አመሳክሮ ያስተምሩታል። በውስጣችሁ ወይም በነፍሳችሁ ምን ይኖርባችሁ ብሏልና ምን ይኖርባችሁ? ጨው ይኖርባችሁ። ስለዚህ በውስጣችን ምን ይኖር? ጨው ይኖር። ስለዚህ ምን ለማለት ነው ይህ ጾም ሲገባ ይህ ጾም የመለወጥ እድልን የሚያመጣ ጾም ከመላእክት ጋር እንድንገናኝ የሚያደርግ እድል ነው ጾም ከቅዱሳኑ ከጻድቃኑ ከሰማዕታቱ ከነቢያቱ ጋር አንድ ላይ ሆነን እግዚአብሔርን እንድናመሰግን እንድናመልክ የሚጀምርበት መሰረት የምናገኝበት እድል ነው ጾም እኛ ከእግዚአብሔር ጋር መሰረት የምንታተምበት ቅዳሴ የምናስቀድስበት ንሳ የምንገባበት ስጋ ወደሙ የምንቀበልበት የምንቆርብበት መንግስተ ሰማያት ቁልፍ የምናትም የምንወርስበትን እድል የሚሰጠን ነው። ምንድነሱ ጾም ማለት። ስለዚህ ሁሉ የቻለ አጠቃላይ ይህንን በረከት የመጣልን ታላቁን ጾም ጾመን ለበረከትን ለሕይወትን ለይቅርታ እግዚአብሔር አምላክ ንስሐን ተቀብሎ ይቅር የሚያስብሉ ካህናትን እንዳደለ እነሱ ጋ ቀርበን ንስሐችንን ተናዘን ኃጢአታችንን ይቅር አስብለን ለስጋ ወደሙ የምንቀበልበትን እንድል እግዚአብሔር አምላካችን እንዲሰጠን የአምላካችን ቅዱስ ተራዳሪነት ጋይ ለመምህራችን ላስተማሩን ልቀስ ይሆናል። እግዚአብሔር አምላክ ቃልዎትን ያሰማልን፣ ቃልዎትን ያሰማልን፣ ቃልዎትን ያሰማልን።